ያንተ ገንዘብ የልጄን ስብራት አይጠግንላትም። ገንዘቤን እኮ ከፍያለሁ። ትሰሚኛለሽ? የሰጠሁት ገንዘብ ደግሞ ነፍስ ይገዛል። እናት አለ። ለምን ትወጣ ይቀርሽ? ዳንኤል እውነቱን ንገረኝ። ልጄ ምንድን ነው የሆነችው? ምንም ማድረግ አልቻልኩም ምስራቅ። እሷንም አዳን የምችልበት መንገድ አልታየኝም። እሺ ንገረኝ፣ እኔ ልጅ ንገረኝ፣ ማን ነው? እኔ ልጅ፣ ወይኔ ጉዴ! ሰው አለ? ሳባ ሳባ

አይዞሽ የኔ ልጅ አይዞሽ፣ ደህና ትሆኛለሽ። አይዞሽ እመኝ እመኝ የኔ ልጅ ደህና ትሆኛለሽ። እንዲሰባይ እንዲጂ ይኖራል ይህን ህይወት ትናንት እናውቅታል። የኔ ልጅ ከዚህ ሀገር እንወጣለን፣ በማያውቁን ህዝቦች መሀል እንደገና መኖር እንጀምራለን። ማንም ማንም ቁስላችንን የማያውቅበት ጸጥ ያለ ቦታ ጸጥ ያለ ቦታ ሄደን እንኖራለን፣ ልጄ ስለ መምሽ የማይነሳበት አንቺ ኮ የማትባይበት ቦታ ሌላ ቦታ ሄደን እንኖራለን። አይዞሽ አይዞሽ ኔ ልች አይ አይዞሽ ልጄ። አባዬ ለፖሊስ ተናገርክልኝ እንዲቀጥ አደረግክልኝ? ልጄ እሱን እኔ እራሴ ቀጥቼዋለሁ። የፖሊስ ቅጣት አያስፈልገውም። አሁን አሁን ልጄ አሁን እኔና አንቺ እንሂድ ከዚህ እማዬ ለምን ለምን እኔ ልጅ እኔ እዚህ ያለው ልጅ አይደል እንዴ? እኔ ያለው አይደል እንዴ ልጅ እባክሽን እባክሽን፣ ዝም ብላኝ ስሚኝ። እባክሽን እባክሽን ልጄ፣ ዝም ብላኝ ስሚኝ። በቃ ይኸው ይኸው ብዙ ገንዘብ አለ። ሌላ ቦታ እንሂድ፣ ሌላ ሀገር እንሂድ፣ የማያውቁኝ ሰዎች ገር እንሂድ። እባክሽን እባክሽን፣ የኔ ልጅሽ በይኝ፣ እባክሽን እባክሽን፣ እባክሽን እባክሽ ልጅ ማይጋ ስደኝ። በቃ ማይጋ መሆን ነው ምፈልገው። ማይን ጥራል የኔ ልጅ፣ አሁን ይሄ ወሬ ከተሰማ ጓደኞችሽ ይስቁብሻል፣ ይሳለቁብሻል። ስለዚህ ልጅ፣ በቃ ይኸውልሽ ብቻችንን ማንም ወደማያውቀን ሀገር ሄደን እንኑር። ማይዞ መጣ ይህን ነገር ማንም እንዳይሰማ፣ ሰው ከሰማ እንደገና ገና ህመም ነው የሚሆንብሽ። አደራ አደራ ማንም እንዳይሰማ። በቃ ትንሽ ተዘጋጃጅ፣ እኔ የሚያስፈልገውን ነገር ገዛዝቼ እመጣለሁ። ቆይ ገና አንድ አገር እንሄዳለን። ተነሽ፣ ተዘገጃጂ፣ ተጣጣቢ፣ ተነሽ፣ አንድ አገር እንሄዳለን። አባዬ ግን እኮ በጣም ይኸውልሽ ልጅ እዚህ አሁንም እዚህ ከሄድሽ ጓደኞች ያውቃሉ፣ የሰው መሳለቂያ እንሆናለን። እዛው ስንሄድ እዛው ስንሄድ ትታከሚያለሽ። ልጅ ልጄ እዚህ አይሆንም። አይዞሽ፣ የሚያስፈልገውን ነገር ገዛ ስቼ እመጣለሁ። ተዘጋጅተሽ ጠብቅኝ። አይዞሽ አይዞሽ፣ እኔ ልጅ ቶሎ እመለሳለሁ። እሺ አደፍክ። እምትሄደው ወዴት ነው? ወዴት ነው እምትሄጂው አንቺ? እኔማ ወደ ቤት እየሄድኩኝ ነበረ። ዛሬ ሳባ ትምህርት ቤት አልመጣችም። ደህና ናት? በሰላም ነው? አይ አዎ፣ ምን ትሆናለች ብለሽ ነው? ደህና ናት። እና ታድያ ለምን ትምህርት ቤት ቀረች? ትምህርት ቤት በር ላይ እኮ ቆመ እየጠበቅኳት ነበር። ምን ነው ችግር አለ እንዴ? እንዴ? የምን ችግር? አረ ችግር የለም። እንዴ መስቀል፣ ምን ችግር ይኖራል አለ ብለሽ ነው? እንዴ እሱን አንተ ንገረኝ እንጂ፣ እኔ በምን አውቃለሁ? አረ፣ ረ፣ ምንም ችግር የለም። ምስራቅ፣ ምንም ችግር የለም፣ ሰላም ነው። እናታ ለምን ትምህርት የቀረች? ዳንኤል እውነቱን ንገረኝ ልጄ ምንድን ነው የሆነችው? አረ ምንም አልሆነችም፣ ተረጋጊ። ያው ትቆጫለች ብዬ ነው የደነገጥኩት እንጂ ምንም አልሆነችም፣ ሰላም ነው። እኔ ለምን እቆጣለሁ? ምንድን ነው የተፈጠረው? ይሁልሽ፣ ማለቴ ሳባ ከጓደኞቿ ጋር ለመዝናናት ወደ ሌላ ሀገር ወጣ ብላለች፣ በዚህ ሰዓት ያውም ትምህርት አቋርጣ እምልሽ እሱማ እኔም አልፈቅድም ብያት ነበረ፣ ግን በቃ ጨቀጨቀችኝ እና እምቢ ልላት አልቻልኩም። በቃ ዛሬ ነው የሄዱት፣ ማለት ጠዋት ነው የሄዱት። ማታ ትመጣለች፣ እቤት ድረስ እኔ ራሴ ይዣ ትመጣለሁ። የት ሀገር ነው የሄደችው? አይ እዚህ እዚህ ቅርብ፣ ማን ደብረ ዘይት፣ እዚያ ነው የሄደችው። ይኸውልሽ ማታ ትመጣለች። ማታ ሆኑ እኔ ራሴ እኔ ራሴ ቤት አንቺ ጋር ይዣ ትመጣለሁ። እርግጠኛ ነህ ዳንኤል? እናት አይደለ፣ ምንድነው? እውነት እየመሰለኝ ያለው ነው እንዴ? እኔ ለምን ዋሽሻለሁ? ይኸውልሽ በቃ ዛሬ ማታ ትመጣለች። እኔ ራሴ አንቺ ቤት ይዣ ትመጣለሁ። በቃ ወደ ተመለሽ ወደ ስራሽ፣ ችግር የለውም። እኔ ራሴ ማታ ይዣ ትመጣለሁ። ቻው፣ ሰላም

ንገሪ! ማን ነው እንዳደረገሽ? ንገሪኝ! እኔ ልጅ፣ ንገሪኝ! ንገሪ! ማን ነው

ሳባ አንተ አውሬ! ልጄ ምንድን ነው ያደረካት? ልገናኝ፣ ልጄ ምንድን ነው ያደረካት? ይኸውልህ ልጄ አንድ ነገር ትሆኑ እና እመነኝ፣ እገልሀለሁ። ዳንኤል እገልሀለሁ። ቆይ የገዛ ጓደኛ በልጄ ወይስ እጫወት? አንተ የት ነበርክ? ስራ ዳንኤል፣ የራስህ ጓደኛ ቀለደብህ ጨካኝ ነው። አንተ ግን ምን አይነት አባት ነህ? አባቷ ነህ እኮ ዳንኤል። ጥሎ ነህ መሸሻጊያ እኮ ነህ። ልጄ ማነው እንደዚህ ያደረጋት ንገረኝ ዳንኤል። ልጄ ማነው እንደዚህ ያደረጋት? አንተ አባቷ ሄደ ነው ይሄ ሁሉ ነገር ሲሆን አንተ የት ነበርክ? ለምን ልጄን ብቻዋን ተውካት? እሺ ጓደኛ ስለሆነ ነው ያልከሰስከው? ንገረኝ እስቲ ዳንኤል። ልጅህ እንደዛ ደም እየፈሰሳት እንዴት አስችሎ ተውካት? እንዴት መሸሽ መረጥክ? እንዴት ለልጅህ ፍትህ አትታገልም እና ያንን ጨካኛ አረመኔ ዝም አልከው። ንገረኝ፣ ዝም አልከው ወይ? ምንም ማድረግ አልቻልኩም ምስራቅ። እሷን ማዳን የምችልበት መንገድ አልታየኝም። ልጅን ፍርድ ቤት ተከራክረህ ከኔ የወሰድካት እንዲህ ልጠብቃት ነው? እንደዚህ ነው መጠበቅ? የእሱ ሞት የልጅን ስብራት አይመልስልኝም ምስራቅ። ዳንኤል፣ መገመት ነበረብህ። የደረሰች ሴት ልጅ እንዳለ ማሰብ ነበረብህ። ይህ ሊፈጠር እንደሚችል እንዴት አውቃለሁ ምስራቅ? ለኔም ከባድ ነው የሆነብኝ፣ ዳንኤል። እፈረዳለሁ። የልጄ ደም እንደዚህ በከንቱ ፈሶ አይቀርም። እመነኝ ዳንኤል፣ እፈረዳለሁ። አተጨካኝ አውሬ ገንዘቡ አነሰ? ልጨምር። ውሰደው እንዴ ዳንኤል፣ ገንዘብህን ውሰደው እንዴ። ተስማምተን ነበር እኮ ካነሰ፣ አሁን ደውዬ አስመጥቼ ልሰጥ እችላለሁ። ይኸውልህ፣ ያንተ ገንዘብ የልጄን ስብራት አይጠግንላትም። ተስማምተን ነበር እኮ መስሎኝ ነዋ የልጄን ስብራት በገንዘብ የምሸፍንላት መስሎኝ ነበራ እና አሁን ስ ታዲያ ሀሳብህ ምን አስቀየረ? ይኸውልህ ገንዘብህን ያዝልኝና ከዚህ ቤት ቀጥ ብለህ ውጣ። እና እኔ ከወጣሁልህ በኋላ ልጄን ደፈረብኝ ብለህ ልከሳይ ነው? ምን ማለት ነው? ይኸውልህ ዳንኤል ተረጋጋ። እኔን መክሰስ አትችልም ዳንኤል። ያኔ ገንዘቡን ስትቀበለኝ ቀርጭ። ስለዚህ ልጅህን ሸጠህልኝ እንጂ እኔ ደፍሬብህ አይደለም። ምን ተረጋጋ ሰውዬ። ይኸውልህ ልጅን ከሸጥክልኝ በኋላ ምንም ማድረግ መብቶ፣ የእኔ ምን? አንተ አውሪ፣ ልጅን ሸጥካት ነገረኝ፣ ሸጥካት ወይ? ለገንዘብ ስትል ልጅን ሸጥካት? እሽ፣ እባክሽ ምስራቅ ተረጋጊ፣ እንደሱ አይደለም። እና እንዴት ነው ንገረኛ? ይኸውልሽ ምስራቅ ልጅን ለማዳን አዲስ ቦታ አዲስ ሀገር መሄድ ነበረብኝ። ስለዚህ ለልጅ ፍትህ ከመስጠት ይልቅ ከወንጀለኛው ጋር በገንዘብ ተደራደርክ አይደል? ምን ማድረግ ነበረብኝ? እስቲ ንገረኝ። ኮልጅሽን እንዴት ነው የምታድኛት? ትሰማኛለህ? ልጅ የምትድ ነው ፍትህ ስታገኝ ብቻ ነው። ፍትህ የምታገኘው ደግሞ ከአንተ ከአባቷ ጀምሮ ነው። ምን ማለት ነው? እሱን አሁን የሚገቡት ፖሊሶች ምን አይነት ፍትህ እንደምታገኝ ያሳየዋል። ሁለታችሁን ገብታችሁ ዋጋችሁን ታገኛላችሁ። እንዴ ገንዘቤን እኮ ከፍያለሁ ትሰምኛለሽ። የሰጠሁት ገንዘብ ደግሞ ነፍስ ይገዛል። እሱን እስር ቤት አንጥፈተኛበት። እሺ፣ አረ እባክሽን፣ እንዲ ልጅሽን እኮ በዚህ በሰጠኋት ገንዘብ እኮ ዘና ብታደርጊያት ይሻላል። ልጄ መሸሽን ሳይሆን መጋፈጥን ተምራ እንድታደርግ ነው የሚፈልገው። ልጄ በአሁኑ ሰዓት የሚያስፈልጋት ፍትህ ነው፣ ፍትህ